አይ እኔማ ትንሽ እንደው እንዳንቺ አጠራ ለብዬ ነው ማለት እንዴ፣ ባሌንም አጭር ማለት አይቻልም። በዛ ላይ ደግሞ ሀኒቾም የምትወደው አጭር። አይ እንግዲህ ሰው እንደ ውቃቢው ነው። ምን ታምጁስ ቢሆን ከዝራል ሊረዝም ነው ቢየኔ ነገር ትርንኮይ ለካይ ራሴን ጉድ በጉድ አበጧቴን ቤት ለቀን መውጣት አለብን እንዴ፣ ቁርስ ምናምን ሳንበላ እንደምን ሄደው ከቀንድ አውጣነት ወደ አንበጣነት ተቀየርሽ እንዴ? ማለት ቅድም እንቅልፍ እያልሽ ነበር፣ አሁን ደግሞ ምግብ። ሜሪ ግን በትርፍ ሰዓትሽ የእንስሳት ጥበቃ ባለስልጣን ቢሮ ውስጥ ነው እንዴ የምትሰሪው? ማለት የእያንዳንዱን እንስሳ እኮ ባህሪና ምንነት ለጌታሽ ታውቂያለሽ። ከአጠገቤ ተጋድመሽ ባላቅሽ ነበር። የሚገርመው እሺ፣ አውቁ መደበቁ። ማን ነገረሽ ትርንጎዬ? ናታ። ሀናን ደግሞ ታገኝሻት መታ ነበርኩ። የት እዚህ? አዎ ሰላም ጤና ይስጥልኝ! ክብራንና ክብራን የቻናሌ ቤተሰቦች፣ ሰላማችሁ ዛሬ ያላችሁበት እንዴት ናችሁ? እንዴት ሰላማችሁ? ቻናሌ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ አበረታቱኝ እያልኩኝ ዛሬ ደግሞ ኖላዊ ክፍል አንድ መቶ ሀያ አራት ነን አንድ መቶ ሀያ አራት ላይ ነን። ዛሬስ ምን ተፈጠረ የምንለውን አብረን እንይ። እንግዲህ ሀና በስራ ፍቅር ተይዛለች። እሱንም ለማየት ወደ ሰፈር ሄዳ ነበረ። ሰፈር ስታገኘው ታዲያ ሰፈር ድረስ ስለመጣ ሲላዘመ ብዬ ነው ትላለች። እርግብም ወደ ሜሮን ጋር ሄዳ ያለውን ነገር ለማጣረት ማን ገደላት አክስቴ በማለት ላይ ናት። አንዳንድ ጊዜ አክስቷ እሷን ለመግደል ስትጣጣር እንደነበር ባታውቅም ከእሷም ስትደበቅ፣ ከፖሊሶቹም ስትደበቅ ከቆየች በኋላ አሁን ላይ ደግሞ መጥታ አክስቴን ማን እንደገደላት ማወቅ አለብኝ በማለት ተሜሮን ጋራ አብረው ነው ያሉት። ታዲያ ሜሮንም እናንተ እዚህ ውስጥ ከታችሁኝ መከሬን ታስፈሉኛላችሁ፣ እኔንም ፖሊስ እያሳደደኝ ነው፣ በአንድ ፊት ደግሞ ወይዘሮ ሜላት ልጆችም ይፈልጉኛል በማለት ትነግራታለች። ታዲያ ሷም መያዣም እንደሌላት እሷ ጋር ነው ያለችው ደንብላል። በአንድ ፊት በጣም በጭንቀት ውስጥ ነው ያለችው፣ ቸምቹ ተጠፋበት ከረምረም ብሏል። ታዲያ ወዴት ሄዶ ይሆን? ምን ሆኖስ ይሆን? ማንስ ነው ደፍቶት? ወደ አንድ በኩል ጥለውት ይሆን በማለት በጭንቀት ውስጥ ነው። ቸምቹ ፍቅር ባይኖረውም ስለ ቀረባት አሁን ላይ ድንብላል ደግሞ በልቧ ውስጥ አስገብተዋለች። ታዲያ እሱ ፍቅር የያዘው ከእርግብ እንጂ ከድንብላል አይደለም። አሲና ቸምቹ አሁን ላይ ወደ ድሮ ህይወታቸው እንደተመለሱ ነው የምናውቀው። ጠፍተዋል ከነሃናም አሴም ቢሆን ሃናን ይቅርታ ጠይቋታል። አንቺ ሳትወጂኝ ከኔ ጋር መሆን የለብሽም፣ ስለዚህ እኔ በጣም ይቅርታ እኔ ስላፈቀርኩሽ እና ስለወደዱሽ ደስተኛ ነኝ። ስለዚህ ደግሞ አንቺ ሳትወጂኝ እኔም በግድ መቅረብ የለብሽም በማለት እንግዲህ፣ ከነሱ ሽሽትም ይሆን የት እንዳሉም አይታወቅም። ሃናም ስትደውልላቸው ስልካቸው አይሰራም። ሰላም ሰላምና ምንይስም እየተጨነቁ ነው። ሃና ወደ አባቷ ቤት ከሄደች ይህም እንግዲህ በሜሮን ቤት አድራ ታዲያ በጠዋት ሜሮንም እየቀሰቀሰች አልነበረ አትነሽም ሲላት፣ እንቅልፌም አልጨረስኩም ትላለች። እርግብ እንደ ሀብታም ልጅ ደቅለቅ ያለች ናት። መተኛ ስለምትፈልግ ትንሽ ልተኛ እያለቻት ነበረ። ታዲያ ተኛ እንዴት ነው የዓለም ጦርነት እንኳን ቢነሳ ሰሜን በማለት ትቀሰቅሳት አለ። በጠዋቱም ይህን ቤት ለቀን እንወጣለን፣ መውጣት አለብን ብላ ስትላት፣ እንዴት ነው ቁርሳን በላን ነው ወይም እንወጣው ትላት አለች ከቀንድ አውጣነት ወደ አንበጣነት ተቀየርሽ ወይ ብላ ሜሮንም ስትናገራት፣ ምን ማለት ደሞ ይሄ በማለት ርግብም ማለት ስትላት፣ ቅድም እንቅልፍ አሁን ደግሞ ምግብ ትላት አለ ሜሮን። ታዲያ ሜሮን አንቺ በትርፍ ሰዓትሽ የእንሰሳ ጠባቂ ነሽ ብላ ይብላ ማለትም ታዲያ ጭቅጭቅ ይፈጠራል። እንዳልሰድብሽ ከፈለግሽ ተነሽ እንውጣ በማለት ሜሮን ትናገራት። ምናስም ከሳለም እየበላ ነበር። ታዲያ ሻይ ላምጣልህ ወይ ብላ ደም ብላ ትመጣለች። አይተዩ አያስፈልግም በማለት ግን ደግሞ ቁርስ ሽምቤና ያንን ልጅ እንፈልገው ወተን ይላታል። ማንን ሲላት ዘሬሁን ነው ወይስ ጀምቹ? እሷም ታዲያ ታዲያ ሆነ ብሎ ነው የተደበቀው እኔ ማየት አይፈልግም በማለት ትነግረዋለች። ታዲያ እሱንስ እንዴታወቅሽ? ሲላት ድንብላልም ብርቱካን ናት የነገረችኝ ማለት እንዴታወቀች? እሷም ሲላትም እሷም ም ስልክ ዲያስደውልላቸው ያነሱም ታዲያ እሷ ናት የነገረችኝ፣ ተው በቃ እኔም አልፈልገውም በማለት ትነግረዋለች። ሀና ታዲያ መታ ነበር ወይ ቤት ብሎ ምንሳም ፈገግ ይላል። አዎ መታ ነበር፣ ልታያችሁ መታ ነበር ብላ ድንብላል ትነግረዋለች። ታዲያ በሀና መምጣትም ቤቱ ልጠይቃችሁ ስለመጣይ ምንሳም ደስ ብሎት፣ ታዲያ እሱ ያለበትን ታውቃለች ወይ በማለት አዎ ታውቃለች፣ ግን ደግሞ ስልክም አያነሳም ያለበትንም አታውቅም በማለት ድንብላልም ትመል ድንብላል በኃይለኛው በፍቅር ተይዛለች። ነገር ግን ቸምቹ እርግብና የሚወዳት እኔ ሳስበው ድንብላልን እንዲሁ ዝም ብሎ እንጂ የቀረባት የሚወዳት አይመስለኝም። ድንብላል ግን ለቧን አስረክበዋለች። ታሳዝናለች። በጣምም ስለእሱ በጣም ነው የምትጨነቀው። ስለዚህ እዛ ባለፈው ያገኝሽበት ቦታ ሄደን እንፈልገዋለን፣ ወስሽም ቢና ብሎ ምንሳም ይነግራታል። እሺ በቃ ካልክ ብላ ትነሳለች። ታዲያ በአንድ በኩል ሀናና የስራ ምሳ ተገባብዘው ነበረ። ታዲያ እንዲህ ከሚወዱት ጋር ምግብ ሲበላ ለካ ይጣፍጣል። ከሚጣፍጠው ከሚወዱት ሰው ጋራ ምግብ ሲበላ እንደዚህ በጣም የሚጣፍጠው በማለት ይነግራታል። አንተ ጉደኛ በማለት ፈገግ ትላለቻና፣ ታዲያ ያኔ አልፈልግም ስትል አለም ዞራቤ ነበረ በማለት ከዛም በፊት እኮ እኔን ሳታገኝ እየኖርክ ነበር ስትለው የዛኔ ግን ማንንም ሳላውቅ ራሴን መስዬ ነበር የምኖረው በማለት ይነግራታል። ታዲያ ሀናም እኔም እኮ ጨንቋይ ነበረ ስትለው ቢሆንም እንደኔ አትወኝም በማለት ይነግራታል። ታዲያ በዚች አጭር ጊዜ ውስጥ ህይወቴን እንዴት እንደተቆጣጠርሽ ዋንቻ አታቂም በማለት ሲያስረዳት እንደ ሰርከው ድርኬን ታዲያ ለምንድን ነው ያልፈለግከኝ ሰፈር መተህ በማለትም ትነግረዋለች። ታዲያ እመጣ ነበረ ስቶች ስትገቢ ለማየት እንኳን፣ ነገር ግን አባትሽ ጋር እንደሄድሽ ሲነግሩኝ ተስፋ ቆረጥኩ ይላታል። ታዲያ ብዙ ነገሮችንም ልጠይቅሽ አስብና ደግሞ ህመምሽ እንዳልቀሰቀሰብሽ ብዬ ተዋለው፣ ሲላት በቃ ቶ ያለፈውን ነገር እንኳን እሱ ሁሉንም እርሳው በማለት ትናገራለች። ታዲያ ሀናም ከቤት ስወጣ አንተን እንዳገኝ ፈጣሪም ለምኜው ነበር አገኘሁ ስትለውም እኔ ግን ከቤት ስወጣ ወዴት እንደሚሄድ አላውቅም ናጅ ጸሎትሽም ሰፍቷል ማለት ነው በማለት ይነጋገራሉ። ሰላምዬም ወደ እስር ቤት እናቷን ለመጠይቅ ሄዳለች። ታዲያ እናቷ ስትታያት ምን ሆነች ነው ተረብስሻል በማለት ጠይቃታለች። ታዲያ ሰላምዬም ምንሆንኩኔ ኩኔ በማለት መልስ ላታለች። ፊትሽ ልክ አይደለም፣ ነገሮችን አታድበስብሽ፣ ንገርኝ። ምን ሆነች ነው ብላ ስትታያት ስትጠይቃትም፣ እኔ እንጃ ሀና ናፈቀች መሰለኝ? ታዲያ ለምን ሄደሽ አታያትም ስትላትም፣ አባዬ በጣም ተቀይማችኋለች ሲለን ፈራሁኝ ለመሄድ። እህትሽ እኮ ናት እህትሽን ደግሞ ሄደሽ መጠየቅ አለብሽ ስትላት ታዲያ ባትቀየመ ነው እንዴ ሄዳ ይሄ ቀረችው ብላም ሰላም ትናገራለች። አንዳንድ ጊዜ ነገሮችን በእሷ ጫማ ላይ ሆነች ተመልከችው። እሷ እኮ አባት አላት፣ አባቷ ደግሞ እሷን ሲያጡ ሊከፋችሁ ይችላል የሚል ነገር ስለምታስብ ነው። ታዲያ እኛ እሷ እኛም ብላ መታለች፣ እኛ ሳናቃት ቤታችን መታለች። አሁን ደግሞ እኛ ነን መፈለግ ያለብን ታዲያ ከኛ በልጡባት ነው ወይ ትላለች። ለምን አይበልጥባት? ስንት ስቃይና መከራ፣ ስንት ነገር አሳልፎ ነው እኮ እዚህ ያደረሳት ያሳደጋት። ስለዚህ እናንተ ደግሞ ሄዳችሁ ጠይቋት ትላለች። ወይዘሮ ሜላትም እሷ እኛን ፍለጋ ብዙ ደክማለች። አሁን ደግሞ እኛንን መጠየቅ ያለንበት ያለበት። ታዲያ ምን ላድርግ ነው የምትመክረኝ? ያለ ስትላትም እናቷን አሁን ላይ ሂጅና ጠይቂያት። ግን ደግሞ በፍላጎቷ በፍጹም እንዳትቀእንዳት ቀረንያት ፍላጎቷን እሷን በፈለገችው መንገድ ትምራ። ስለዚህ እኛ ያለና እየሄድን መጠየቅና ያለችበትን ሁኔታ ማየት ብቻ ነው በማለት ወይዘሮ ሜላትም ትነግራታለች። እርግብና ሜሮንም ከሻይ ቤት ቁጭ ብለው ነበር። ታዲያ የአክስቴን አሟሟት ልታስረችኝ ትችያለሽ ወይ ብላ ስትጠይቃትም ምንር የምትፈልጊው ቪዲዮን አይተሻል ሌላም ትፈልጊያለች ስትላት ቪዲዮን ባየው ታዲያ ይህን ቪዲዮ ማን ቀርጸው ብላም ትጠይቃታለች። እኔ እንዴት በዛን ሰዓት እዛ ቦታ ላይ ልትገኝ ይቻልሽ በማለትም ትጠይቃታለች። ምን ማለት ነው? እኔን እየተጠራጠርሽ ነው እንዴ በማለት ሜሮንም ትናገራታለች። ታዲያ እውነት ተደብቃ እንዳትር ባደረግኩት አንቺ እኔን ተጠራጠር ያለሽ ወይ በማለት ትነግራታለች። እኔ እኳ አንቺን ተጠራጥሬ አይደለም ያደለም ግን ደግሞ በእኔ ቦታ ላይ ሆነሽ እዩ በማለትም ትነግራለ እርግብ ነገር ግን አሁን እሱን እርሽና ወደፊት ምን ማድረግ እንዳለብን ነው ማወቅ ያለብሽ። እሳት ውስጥ ከተሽኝ እንደዚህ መጠራጠር የለብሽ። ታዲያ ያንሳካራን ባሏን ማግኘት አለብን በማለት ትነግራታለች። ማለት የሚያውቀው ነገር ይኖር ይሆናል እሷ ግን ስልክ እኮ እንኳን ስታወራ ከሱ ተደብቃ ነው። ታዲያ ፖሊሶቹም እየተጠራጠሯት እና እየፈለጓት እንደሆነ ስትነግራት ፖሊሶቹ ለምንድነው አንቺን የሚፈልጉት? የደበቅሽው ነገር አለ ወይ ብላ ሜሮን ሜሮንን ስትጠይቃት ሜሮን ደግሞ ፖሊሶቹ ያዙኛል ለያዙኝ ያልኩ ስትጨነቅ፣ አንቺ ደግሞ መታወቂያ የሌላ ፖሊስ ሆነች ጠይቀኛለሽ ወይ እንደዚህ አይነት ነገር በማለት ጥላት ትሄዳለች። ድም ብላልና ምንስ ምንሳም ቸምቹን እየፈለጉት ነበረ። ታዲያ እዛ ቦታ ላይ ሄዶ ባለፈው እዚህ ቦታ አልነበረም ያገኘሁት ያልሽኝ ሲላት፣ አዎ እዚህ ነበረ። ታዲያ ውዲት ሄደ ምናውቄ እኔ ምናውቄ ወቄ ትላለች። ድንብላልም ታዲያ እድሌ ነው እንጂ የተርመሰመሰው ማሽላ ሲታ እድሌ ነው እንጂ የተርመሰመሰው እንደ ማሽላ ሴት በጌት የታመሰው አለ ያገሬ ሰው በማለት ተረትም ጨምራ ታዲያ እውነትም ሆን ብሎ ነው ማለት ነው የተደበቀው ብሎ ይጠይቃታል። ልታለቅሽ እንዳይሆን ሲላትም ለምን አላለቅስ ግርማዬ፣ እኔ ምን ላድርግ ትላለች። ታዲያ ለምን አትየውም ሲላት፣ አፌ ቢቶ ኮ ልቤ አይቶ በማለት ትናገራለች። አንተንም አደከንጎ እንደሚያምህ እያወቅኩ ስትለው፣ ችግር የለም እኔ አሁን ደህና ነኝ። ነገር ግን ካላገኘኑ ነው ምን እናረጋለን? እሄድ ሲ ዞር ዞር ልምያል እንፈልገዋለን ሲላት፣ እትያ ዘውኛል ብለህ የለም አንተ፣ ወደዛ ሄድ ግድ የለም እኔ ዞር ዞር ብዬ ፈልገው። መሪና እርግብም ከመንገድ ላይ ቁጭ ብለው ነበረ ታዲያ ተቀየምሽኝ እንዴት ትላታለች። ለምን አልቀየምሽ፣ የምትናገሩን እኮ አታውቂም በማለት ትነግራታለች። በጣም ይቅርታ አርጌልኝ በማለትም ታዲያ፣ እዚህ ቁጭ ብለን ልንውል ነው ወይ ስትላት ታዲያ ቤት ሄጄ ፖሊስ የያዘኝ ወይ? የግድ እዚህ መቆየት አለብን። መሄጃ ካለሽ ግን አንቺ ሂጂ ትላታለች። ምን መሄጃ አለኝ ብለሽ ነው በማለት ትነግራታለች። ታዲያ ምናሴንም ስታየው ያ ምናሴ እኮ ነው የት ሄዶ ነው በማለት ይሄን ጊዜ እኛ ቤት ሄዶ ነው ታዩ፣ በማለት ሜሮንም ትላታለች። ታዲያ ምንፈልገው ነው ደግሞ እነሱ የሚፈልጉ ስትል ምንፈልገው ይመስልሻል በማለት ትጠይቃታለች። እና ታዲያ ሂጅና ጠይቂው ለምን እንደፈለጉኝ ስትላትም ተነስታ ለመሄድ ታስባለች። እርግብ ግን አንቻሜያን አማንን ነው እንዲከረምሹ ያምሻሉ ትላታለች። ማለት እኔ እኮ ሂጂ ስትልኝ እውነት መስሎኝ ልጠይቀው ነበረ በማለት ውድቅ ትላለች። ታደርግ ያደረገችውን ነገር ሁሉ እረስታ አሁን ላይ ደግሞ ወደ እነሱ ለመቅረብ አሳቧ በጣም ይገርማል። ምክንያቱም ያንንም ሁሉ አድርጋ ዝም ይሉኛል ብላም እንደሆነ አይታወቅም። ወይስ የውሃ ነበረች ልበል እኔ አላቅም። ግን ክፉ ሆና ነው ማቃተኔ ሳያትም እንደ ክፉ እንደሆነች ነው ነገሮችን እንደምታዞርና ተንቆለኛ ሆና ነው ወደ ታክስቷ ጋር ተመካክራ እዛ ቤት ገብታ ስቃያቸውን ስታሳያቸው የነበረው አሁን ላይ ደግሞ እንደ ጅል ሄጀ ልጠይቀው? እንዴት ትላታለች። ምሄሮንም ታዲያ በመገረም ያምሻለይ ብላ ትናገራለች። ታዲያ ምናስ ነገሮችን የሚያመዛዝን ሰው ነው፣ ሄደን ብናናግረው እኮ ሊረዳን ይችላል በማለት ትነግራታለች። ኧረ እባክሽ፣ እውነትም ሚዛናዊ ሰው ነው ያምሻሉ ስትላት፣ እውነትን እኮ ነው የምልሽ። ታዲያ እናቱ ዘብጥ እያካለች፣ አንቺ ትብስበት መሰለሽ እንዴ በማለት ስትነግራትም፣ እውነትን ይዞ ነው የሚጓዘው እሱ ስለዚህ ምናሴ ጥሩ ልጅ ነው ትላታለች። ቢሆንም እናቷና እኮ እስር ቤት ያለችው አንቺን አናትሽም ብሎ ነው ለፖሊስ የሚሰጥሽ በማለት ትነግራታለች። ታዲያ ምን አደረኳችሁ ስትል፣ ጭራሽ ምን አደረኳችሁ ትያለሽ እንዴ እቤታቸው ገብተሽ ያደየን ሁሉ ነገር ያደርገሽው ረሳሽው እንዴ ብላ ጥላት ትሄዳለች። እሷም ትከተላታለች። ሀና እና ሰላምዬ ደግሞ ደሞ በፈገግታ ቁጭ ብለው እየወሩ ነው። ታዲያ የስራን በጥፊ እንደመታችሁ ስትነግራት ግን ደግሞ እንደምትወደው የነገረቻት ነበረ። ግን ደግሞ እንዴት በጥፊ ትመችዋለች? የምትወጂውን ሰው ሰው ያሳዝነኛል ብለሽ ልታይ ነበረ። ምን ላደርግ ብለሽ ነው? አሲርን እኮ በጣም ነው የሚያሳዝነኝ ትላታለች። ታዲያ በደንብ ነው። አሁንም ቢሆን አሲር ወደኔ ከመጣ እሱን ምንም ሳልል ነው እምቶ ግን ስራ አያሳዝንሽም ወይ ትላለች። ሰላምዬም ያሳዝነኛል፣ ግን ደግሞ እሱ የሀብታም ልጅ እና ገንዘብ ያለው ሰው ነው። ስለዚህ እኔ ይሄ ሌላ ይመጣል በማለት ይመስል ታዲያ አሲር ለኔ መስዋዕትነትን ከፍሎልኛል። ይህን መስዋዕትነት የከፈለልኝን መተው አልፈልግም ስትላት ፍቅር እኮ በመስዋዕትነት ለከፈለልኝ ሰው ብቻ በአንድ በኩል ፍቅር ምንም አይሰራም ስትላት ታዲያ እሱማ አሲር በልጦኛል እኮ ፍቅር ወደምትወጁ ልብሽ የምትወጁ ወደምትወጁ ልጅ ሂጂ በማለት ትቶኝ ሄዷል በማለት ትነግራታለች። ታዲያ አሲር እና ቸምቹም ሆነ ጥሩ ሰው ናቸው ለወደዶቸው ግን ደግሞ ታዲያ በጣም አደነኩት ጆሮን አሁን ላይ ስትላት ነበር እንደዚህ ያለቻት። ያኔ እኮ አባዬ ታሞ ኩላሊቱን ሊሸጥ ሰው እየፈለገ ነበረ። ለምን ስትላትም ታዲያ ያን የማያለስ አክምን ስትል ነዋ። ስትላት እውነት እነዚህ ልጆች ግን እኔ አላውቃቸውም ማለት ነው ብላ ሰላም ትጸጸታለች በተናገረቻቸው በጣም እንጂ በማለት ትነግራ አድርገው እንኳን ወዲያውኑ የሚረሱት በማለት በጣም ጥሩ ልጆች እንደሆኑ እየነገረቻት እያለ ምናሴም ይመጣል። ምናሴም ሲያት በጣም ደስ ብሏት እቅፍ አድርጎ ይስማታል። በጣም ደስ ብሎኛል ስላየዎች በማለትም እቅፍ ሲያደርጋ ሰላምዬ ደግሞ ትቀና- ሰላም ደግሞ እኔ እህት አይደለም ወይ እንዴት አሳምከኝም ብላ ትናደዳለች። ታዲያ እሱም እየቀለደባት ተነስቶ እንደገና እቅፍ አድርጎ ይስማታል። ታዲያ ሰላምዬም እዚህ ጋር እህታለችህ ስትል እንደ እህታችንሽ እን ማለት ስትለው ምንሽም እኮ እህታችን አትመስም የእናት ዲ ቃላ ስለሆንኩኗ ትለዋል ሰላምዬ እንደዛ አይባልም ስትል ነበረ። ታዲያ ምናሴም ብድግ ብሎ እቅፍ ያደረጋት ደስታቸው ሀናም ወደቤት ስለተመልሰች ፈገግ ብለው በደስታ እየተሳሳቁ ሜሮን እና እርግብም የባዩሽን ባላጊን አግኝተው ሲመጡ ሰክሮ ሊያናግራቸው አልቻለም። መሰለኝ እንደዚህ ተደስቶ ሰክሮ፣ እሷ ሳትኖር እንደዚህ የሆነ ስትኖርማ እንዴት ሆኖ ነበር ብላ ሜሮን ትገረማለች። ሳለችማ ጠዋትና ማታ ሲገባ ሲደልቃት ነበረ ስትላትም፣ ቤቱንም የግልፍ አድርጎታል በማለት ስትነግራት፣ አንቺም ክፉ ነበር ክፉ አዘዘብሽ እንደ ዳቦ እንደ ድፎ ዳቦ ሳትነደደብሽ በማለት ማለት ትላታለች። ታዲያ አክስትሽ እኮ ክፉ ነበር ስትላት አንችና አክስቴ ግን መቼን ወርቅ የምታውሩዱ ስትላት እኔ ስሞት ደግሞ እዛ አከራይ ከሆነች ቻላችሁም ጭቅጭቅ ይፈጠራል። ባዩሽ ቀደም ብላ ሜሮንን ቤት አከራይታት ነበር። የዛኝ ታዲያ ብርሳ ከፍላት አስወጥታ ሜዳ ላይ የጣለቻት እስካሁን ድረስ ሜሮን አረሳ። ሀናና የዝራም እንግዜ በስልክም እየተደዋወሉ እየተነጋገሩ እየተሳሳቁ ነው። እሱም ምትሆኝ ወደ ህይወቴ ይመጠሽ እንደዚህ እያበራሹ ህይወቴን እንዴት ነው በማለት ታዲያ አንቺ ኮዲዮቴ በመምጣትሽ ምርጥ ነሽ ይላታል። እንዴት ስትለውም መምህሬም ነሽ ስትሄጅ ማጣትን፣ ስትመጭ ደግሞ ደስታን እያለ እየተቀላለዱ ነው ያሉት ሁለቱ። እናም ታዲያ ብዙ ትስቀለኛ ማውረዱ ችግር አለ ስትለው አጭር ስለሆንኩ ነው ወይ? ታዲያ እሱን አይደለም የምወድልህ ምን ያስልም ወደ ድንብላል ክፍል ይመጣል። ድንብላል አልተኛችም። በሐሳብ በጥጣ ፍቅር እየተወዛወዘች ነው ያለችው። በቸምቹ ፍቅር ቁጭ እንዳልተኛሽ እርግጠኛ ነኝ በማለት ምንሳም ስጠይቃት እና ውሎሽ እንዴት ነበረ? ላገኘው አልቻልኩም ሀናን አልጠየቅሻትም ወይ ሲላት ስራ በስቶፒ ነበር አልጠየቅኳትም። እንዴ ታዲያ ለምስራ ስጥርሽ ሳትጠይቂያት ስላ ስልክ እያወራኝ ነበር እንዳረብሻት ብዬ ፈራው በማለት ትነግረዋለን። ምንሳም ታዲያ አይዞሽ ነገ ወተን እንፈልገዋለን ሲላት ድንብላልም አረምን ወጣ ሀገር ማየ ከዚህም በኋላ እኔም አልፈልገውም ከሀገር ወጥቼ አልፈልገውም፣ በቃ በማለት ተስፋዋን ትቆርጣለች። እርግብም እንግዲህ እጇን ለመስጠት እየሮጠች ነበረ። ታዲያ ሜሮን ለምንድነው እንደዚህ የምትሆኚው? በማለት እጇን ትይዛታለች። እኔ ኮበሮች ሁሉ ተዘጋግተውብኛል፣ በቃ ወዴት ልሄድ መሽረኪያ ቀዳዳ አጣሁኝ በማለት ትናገራታለች። ሜሮን ታዲያ ወይኔ አላሳዝንሽ ምን ስትለኝ አንቺ ደግሞ ትላታለች አለች እዚህ ውስጥ ከትተሽኝ እንዴት ልትሄጂ ትችያለሽ ስለራስሽ ብቻ ነው ታስቢያለሽ በማረፍ ሚሮንም ትናገራታለች ከዚህም በኋላ ስምሽን አላነሳም ግን እዚህ ውስጥ ስለከተትኩሽ በጣም ይቀርታ አሁን መሄድ አለብኝ በማለት እጇ ምን ጭቃት ትሄዳለች ታዲያ አንቺ ስለ ታዲያ ለምንድነው ስለራስሽ ብቻ የምታስቢው እኔ ስለራሴ ብቻ ማስብ መሰለሽ እንዴ አንቺም እኮ መጥፎ ነገር እንዳይደርስብሽ እያልኩ ነው በማለት ግን ደግሞ ወደፊት መውጫ ቀዳዳ ካጣን ወይዘሮ ይዘሩ ቤት መላትም ቤተሰብ አናግረን እነሱን እንታረዱን ሁለታችን ምንጭን ወይዘሮ ሜላት ልጆችም ምንስና ሰላምዬ ሊጠይቋት ይላሉ። አባታቸው አልመጣም ወይ በማለት ጠይቃቸው አባታችንማ ስራ ነው በማለት ይሏታል። አዎ ብቻውን ሁሉ ነገር ተጋፈጠ። ታዲያ ሰላምዬም ማን ውለድ ብሎታል ብላ ትቀልድ። ምንስ እንደዚህ ይባላሉ ወይ በማለት ይናገራታል። ቀልድ እኮ ነው አታውቁኝም ወይ በማለት ሊልቅስ ልጅቷን አላገኛታል። ማን ሜሮንን ስትል፣ አዎ በቃ ተዋት ከአሁን በኋላ አትፈልጓት እሺ። ለአባታችሁ ደግሞ አትናገሩ ስላልኩኝ አልተናገራችሁትም ስለዚህ የኔ ልጆች በጣም የማመሰግናችሁ በማለት ትነግራችሁ። ሀናም ታዲያ ምህ ይስራ ይደውልላታል። ቸምቹንና ሴም ፍለጋ ወጥተው ነበረ ተህ ድምብላል ጋር አብረውም ወደ ይስራ ጋር ሄደው ይስራን ልታስተዋውቃት፣ ድምብላልን ታዲያ ስሟን እንኳን መያዝ ያቅተዋል። እናም እዛ እየቀለደችበት ነበረ። ድምብላልም አቡዬ አባቴ ያለች ቀልዷን ይዛለች። አጭር ስለሆነ የቀለደችበት ነበረ። እርግብና ሜሮንም እንግዲህ ውጭ ውጭ ብለው ምግብ እየበሉ ነበረ። ቤት ውስጥ ትተው ወደ ውጭ ነው ብሏቸው። የዛሬው ቪዲዮ እዚ ላይ አውቅቷል። ቀጣይ ምን ይፈጠራል? ወይዘሮ ሜላት ትወጣ ይሆን? ሜሮን የያዘችውን ቢዶ ትሰጣት ይሆን? እንግዲህ ቀጣዩን አብረን እናያለን። ላይክ፣ ሰብስክራይብ እንዲሸር በማድረግ አበረታቱኝ ወገኖች። የዛሬው ቪዲዮ እዚ ላይ አውቅቷል። መልካም ቆይታ ይሁንላችሁ። በያላችሁበት በሰላም ይሁን። ሰማያም ሁኑልኝ። ፈጣሪ ሀገራችን ሰላም ያድርግልን። ከምንሰማው ነገር ሁሉ ፈጣሪ ይጠብቅልን ወገኖቻችንን